የግለሰብ ተንጠልጥለው መጥተው ይህን ጎንደርን ው ለማወቅ ምንጊዜም ቢሆን እለት ነው አለው ነው። በቪዲዮም ወጥተዋል። እነያሱም እነ ሰለሞንም በቪዲዮ ላይ ወጥተዋል። ከእስክንድር ጋር የሚሰሩት ስራ ይሄ ለእናንተ ይፋ አድርጋችሁት፣ አለኛም ይፋ ይሆኗል። ነገ ማንም ሊረዳቸው በማይችል ማንም ሊያከብራቸው በማይችል ውርደታቸውን ተላብሰዋል። እኛ ያስቀመጥናቸው እነተሾመን እነጸዳሉ ጸዳሉ ስልጠና መምሪያ ኃላፊ ነው። የጎንደርዝ የአማራ ፋኖ ነው ጎንደርዝ ተሾመ የወታደራዊ ምክትል አዛዥ ነው። አብቴ የህዝብ ካውንስል ዋና አዛዥ ነው። ደረጀ ዘመቻ መምሪያ ነው። ይህንን በጎንደር አምላክ በናንድሮ በቴድሮስ አምላክ ምለው የገቡበት ስልጣን ነው ይበላይ ለነሱ። ዛሬ ደግሞ እስክንድርን አንጠልጥለው ሲዞሩ እንደ ግለሰብ የሚዋረዱ እነሱ ነው። እኛ ከመምከር ወደኋላ አንልም። እነሱን ከመምከር ወደ ኋላ እንልም፣ ግን እኛ መቅደም ያለብን የራሳችን ቤት መስራት ነው። እነሱን በመምሻይ በመሸምገል ጊዜው እንዳይመሽብን አንድነቱ ተመስርቶ መዋቅሩ ተመስርቶ ጎንደርን በሚመጥ ነው ስምና መልክ አበጅተን መግለጫ ከሰጠን በኋላ ህነምሬ ህነ ዘመነ ጋር ወደ አራቱ ማዕዘን አንድ የምንሆንበት ጎንደርን ያፈቀረውን ሁሉ ይዘን የምንጓዝበት እድል እንፈጥራለን እና አሁን እንደምትለው በውጭ ዓለም ተሳስተዋል። አዚህም እግረኛ ጦር ትቷቸዋል። አንድንሁን አንድንሁን የሚል ጥያቄውን ላቀረቡልን ተዋጊዎቻችን አንድ አድርገናል። አንድነትን ጎንደርን የፈለጉት ሁሉ አንድ እንዲሆኑ መክረናል። ከመምከር ወደ ኋላ አንልም፣ እንቀድማለን። አሁን የእኛ ቅድሚያ መዋቅራችን ማሳወቅ ነው። የጎንደርን አንድነት መዋቅር ነው። ሀብቴን እንደ ግለሰብ አባረናል ነው በስራ አስፈጻሚ ተዋይተን ጎንደር አንድነቱን ያስፈልግ ነበር። ግን ለነገር ግን ሀብቴ ስራ አስፈጻሚውን ሳያማክርና ስራ አስፈጻሚውን ሳይወስን ብሎ ሀብቴን እንደ ግለሰብ መግለጫ ስጡበት ይባረር ከደረጀን ሰብሳቢ ተሾመን ምክትል እናድርግ ተብሎ ተመክሮ ተሽሮ ቀድማችሁ መግለጫ ስጡ ተብሏል። ተልዕኮውን ፈጽመዋል። ራሳቸውን እናያዋረዱ እኛ ደግሞ ስለ ጎንደር አንድነት መዋቅራችን መሰረተ መግለጫ መስጠት ነው። አሁን በዚህ ልክ እንግዲህ በተጓዳይ ከምግራችን ወደ ኋላ እንልም ለማለት ፈልጌ ነው። ጨርሻ መልካም። እንግዲህ እኔ አንድ ለኮሬሌል ያልከውን ደብዳቤ ለበላይ ጠባቂዎችም ላክልን እና አብቴም እንዳልከው ላከውና ተነቦልን፣ አባቶች ሰምተን እንዳልከው የሚቀነስ እንቀንሳለን የሚጨመርም ጨምረን፣ አሁንም አባታዊ ምክራችን ብናሰማ ለእኛ አባታዊነታችን ማረጋገጫ ነው። እየለመናቸው የአንድነት ፈላጊ እንዳላደሉ የሚያሳይ ነው። ይህ ችግር የለውም መልካም ነው፣ እንደኔ ተቀብዬዋለሁ። መገፋቱ ጎንደርን አንዱኑ እጇን ዘርግታ ጎንደር ለአንድነት ልጆች የተሰብሰው ብላለች ብሎ እንዲያው መገፋቱ ለእኛ ትልቅነትን ያሳያል። ይህን ተቀብለነዋል። ግን እኔ ሁለተኛ እኒህ ሰዎች ይህን እያልን እየለምነ አንድነት ያፈነገጡ መሆናቸውን ከመቶ ዘጠና አምስቱ ተመልካችና ተከታታይ ተቀባይነት የላቸውም፣ ተጠፍተዋል የሚለው እንዳልከን ሁሉ ግን የሚያምኑተይ ደግሞ እንደነሱ ያለ ደግሞ በውጭ ሆኖ ድጋፍ እንዳያደርግላቸው የእናንተ ጥበቃና ክትትል ምን ያክል ዋስትና ይኖረዋል? እንዲው ደግሞ እንደነሱ ያለ ደግሞ ለአማራ አንድነት ደግሞ አራቱ ማዘንደን ደግሞ አራቱን ክፍለ ሀገር አንድ ለማድረግ እንደነዚህ ያለ ደግሞ በጎንደር እንደወጡት ጎንደርን ጎንደር እንደሚያዋርዱት በሸዋም በወሎም በጎጃም ጎጃምስ አንድ ሆኗል። አንድ ነው ያር ባርኮታል ምንም አልማች ሚል ገዛ የሚያደርገውን ለመቆጣጠር በመን መንገድ በእኛ በኩልስ በእናንተ በኩልስ የምታግዙን መንገድ ሁለጊዜ ሀገሪቱን ለመከፋፈል እና በትንሽ ሰዎች ብሩ በርከት ቶሎ እንዲገባ የሚያስቡ እንጂ አገርን የማክበር መሆናቸውን ተረድቶ ይህን ለሳንቲም የቆሙትና ያመኑት ትግል ለመጣወም ምን ያክል በእናንተ በኩል እገዛ ይኖራል? ያው ሳንቲም ነው እንግዲህ፣ ሌላ አይደለም። እዚህ አንድነቱ የሚያፈነግጡ ትንሹነን በርከት ያለውን እንብላ ነው። አንድነቱ ግን በርካታ ስለሚሆን ምን ሊደርሰን የሚል ነው። በቃ አቋማቸው ግልጽ ነው። ይችላል ለጎንደር ክብር አልሰጡ ያሉ ብቻ መብላት ለምደው ነው። እና ይህንስ በምን በምን መንገድ ልታግዙን ትችላላችሁ? የሚያግዘና አካል ይኖራል ወይ? ድጋፍ ላለመስጠትስ በውጭ ተስፋ የሚኖራቸውን ነገር ለማክሸፍ መን መንገድ የምታግዙን ላይ ይኖራል ብዬ ለመጠየቅ ነው ኮረሌል ጨርሻ አለው።